ሰላም ሰላም፣ እንዴት ናችሁ? ዶክተር አብይ ነኝ። ፕሊዝ ፕሊዝ ፕሊዝ ወዳጆቼ፣ ፎሎወሮቼ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይ ደግሞ ከአዲስ አበባ ውጪ ላይ የሚገኙ የኔ ታካሚዎች እንድታደርሱ ሊስል በትት እና እጠይቃለሁ። የት ነው የምትሰራው? እንዴት ብለን እንምጣ? ቦታ ጠፋን የምትሉ በጣም ብዙ አላችሁ እና አድራሻችን አዲስ አበባ 22 መክሊት ህንፃ ጀርባ፣ ከጎላጎል አደባባይ ዝቅ ብላችሁ መክሊት ህንፃ ጀርባ ነው የምንገኘው። ኢሊት የአንገት በላይ ቀዶ ህክምና ማዕከል ይባላል። የምታገኙባቸው ስልኮች፣ የምትመዘገቡባቸው ሶስት ስልኮች አሉ። እስካሁን ድረስ የምንጠቀማቸው እነዚህ ስልኮች 0979555554 ወይም ደግሞ 0979555553 ወይም ደግሞ 0979555577 መጨረሻው 77 09 79 55 55 77 የመጨረሻው ማለት ነውና እነዚህ ሶስት ስልኮች ናቸው የምንጠቀምባቸው። በሶስተኛው ይሄ 77 መጨረሻው ማለት ነው 09 79 55 55 77። ቴሌግራም ቻናል ተከፍቶበታል። ማንኛውንም አይነት መረጃ በዛ በኩል መላክ ትችላላችሁ። እዛው ካላችሁበት ናችሁ። ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ መረጃዎች ሊሆን ይችላሉ፣ ምርመራዎች ሊሆን ይችላሉ ወይም ደግሞ የላብራቶሪ ውጤቶች ሊሆኑ ይችላሉ። ማንኛውንም አይነት መረጃ በዛ በኩል ብትልኩልን ውጤቶቹን የሚያይ ራሱን የቻለ የኮል ሴንተርና ኦፕሬተር ሐኪሞችም ነርሶች የተመደቡበት አለ። አራት ኮል ኦፕሬተሮች አሉን። ኦልሞስት በዲዩቲ ታይምም ማታ ማታም ሌሊትም የሚያስተናግዷችሁ በዲዩቲ እየሰሩ የሚያስተናግዷቸው አራት ኮል ኦፕሬተሮች አሉን። ስለዚህ በእነዚህ ስልኮች መመዝገብ መረጃ ማግኘት ሙሉ የምትፈልጓቸውን አገልግሎቶች በዚህ ስልኮች ማግኘት ትችላላችሁ። ከዛ በተጨማሪ ግን በጣም ከፍተኛ በሆነ ሁኔታ የሚታፈኑ የሚያንኮራፉ አፋቸውን ከፍተው የሚተኙ የሚገላበጡ ከእንቅልፋቸው በጣም ብትት እያሉ የሚነሱ አንዳንዴ በጣም አረፋ የሚመስል ነገር ለሃጭ የሚመስል ነገር ሲተኙ በጣም የሚገላበጡ እንዲሁም ደግሞ ከዚህም ጋር ተያይዞ ሽንት የሚያመልጣቸው ሕፃናት ካሉ ያው ከዚህ ጋር ተያይዞ ማለት ነው ያለምንም ወረፋ መጣችሁ በኢመርጀንሲ ወይም ደግሞ በድንገተኛ በኩል ቅድሚያ ይሰጣችኋል ከፍተኛ መታፈን ስላላቸው ማለት ነው እና ቅድሚያ ተሰጧችሁ ያለ ወረፋ መመዝገብና መምጣት ትችላላችሁ ነገር ግን ይህ የሚሆነው ቢያንስ ከ10 እስከ 15 ሰከንድ የምትሆኑ ቪዲዮ ልጆቹን አተኛኘት አተነፋፈስ የተወሰነ ወስዳችሁልን መጣችሁ ቀጥታ ወይ ሪሰፕሽን ጋር ሊሆን ይችላል ወይ በኢመርጀንሲ ታይቶላችሁ ቀጥታ ካርዱ ወጥቶላችሁ ትገቡና ህክምናውን እንሰጣችኋለን ማለት ነው፣ ያለ ምንም አይነት ወረፋ። ወረፋውን ደግሞ በተቻለን መጠን በተቻለን መጠን እውነት ለመናገር እረፍት ሳይኖረን ለማሳጠር እየሞከርን ነው። ኦልሞስት እየቀነሰልን ነው፣ እኛም እረፍቱ በጣም በተቻለ መጠን ያለ እረፍት እየሰራን ስለሆነ ማለት ነው። ለወደፊትም ደግሞ ከዚህ ባነሰ ሁኔታ ለማድረግ በጣም ክፍለ ሀገር የምትመጡ ታካሚዎች በጣም እየተቸገራችሁ እንደሆነ ይገባኛል። በተለይ ደግሞ ቦታ ፍለጋ በጣም የምትንከራተቷላችሁ። ኢቨን ከሀገር ውጭ የምትመጡ እዚሁ አፍሪካ ሀገራት የምትመጡ በሙሉ በጣም ብዙዎቻችሁ የተወሰነ ስትቸገረ ያለው በስልክም የተወሰነ ስትቸገረ ያለው። ነገር ግን የስልኩ ጉዳይ በተፈታ ይመስለኛል። ምናልባት ምናልባት ሌሊት ምናልባት በጣም ሌሊት ላይ ምናልባት እንግዲህ በዲውቲ በሚሰራበት ሰዓት ላይ አልፎ አልፎ ኢንኮንሲስተንሲዎች ሊያጋጥሙ ይችላሉ። ከዛ ውጪ ግን በጣም በንቃት እየተሰራ ነው። አራት ኮል ኦፕሬተሮቻችን አሉ። እነሱን ደግሞ በይፋ ማስተዋወቃችሁ ይሆናል ማለት ነው። ሪስፖንሲብል ፐርሰኖች ወይም ደግሞ ሪስፖንሲብል ኃላፊነት የተሰጣቸው ሰዎች ስለሆኑ እንግዲህ በተቻለ መጠን የምችለውን እያደረግኩ ነው የአቅሜን፣ ከእግዚአብሔር ጋር እንግዲህ፣ ሁላችሁንም በተቻለ መጠን ለማስደሰት እንሞክራለን እንደ ተቋም ማለት ነው፣ ለማስደሰት እንሞክራለን። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ችን አጭር መረጃ ለመስጠት ነው። ሁላችሁም አደራ አደራ፣ ሼር ኮፒ፣ ሊንክ ሪፖስት አድርጋችሁ አድርሱልኝ። በጣም ወዳችኋለሁ። መልካም ምሽት። እናንተ እንናገራለን ፈርዶ ጉድ ጉድ ጉድ። ዛሬ ማን ፎሎ ባክ ደረገኝ ብነግራችሁ አታምኑም፣ አታምኑም ዶክተር አቢ በጣም የምወደው ከዚህ ሶሻል ሚዲያ ላይ በጣም የምወደው ስብእናው፣ መልካምነቱ፣ የሰራው ያለው ትህትና። እኔ በጣም የምወዱ ሶሻል ሚዲያ ላይ ዶክተር አቢ ፎሎዬን መለሰ እና ደግሞ በ2025 ጂፓወር ባዘጋጀው የቲክቶክ ክሬቲቭ አዋርድ ላይ ተወዳዳሪ ነው ቮት አድርጉት ቮት አድርጉት እሺ በሁለት ዘርፍ ታጭቱ እና ቤስት ሶሻል ኢምፓክት እና ቤስት ሄልዝ ኮንተንት ላይ ስለሚሳተፍ እየገባችሁ ቮት ቮት ቮት አድርጉት ዶክተር ጌ ይገባዋል እኛ እንደዚህ አይነት ያሉ ወርቅ ዶክተሮችን በህይወት እያሉ ማክበር ማንገስ አለብን። ምክንያቱም እሱ ይለያል። እኔ የኢትዮጵያ ዶክተሮች እንደዚህ ናቸው እንደ የሚለውን ማለት አይምሮን የቀየረ ሰው ነው። ምክንያቱም ብዙ ጊዜ ዶክተር ስናይ በጣም ኮስታራ ፊቱ ማይፈታ አስተማሪ ስንል ብዙ ብዙ የምንሰጣቸው እንትኖች ማይንዳችሁን ውስጥ አላደለ። እና ዶክተር አብይ ይለያል። ሁላችሁም ቮት በማድረግ የ2025 ቲክቶክ ክሬቲቭ አዋርድ ላይ በሁለቱም ዘርፍ ቢያሸነፍ ራሱ ምርጫዬ ነው፣ እና ቮት ቮት አርጉት ዶክተር አብይ ሼሪ እያደረጋችሁ አድርሱ። 2025 ቲክቶክ አዋርድ ላይ እጩ ሆኗል። እን እየጠበቃችሁ ነው። ደከመኝ ሰለቸኝ ታከተኝ በማይባል መንገድ ነጻ በሚባል ሕክምና እያንዳንዳችሁን ልጆች ሲቃያቸውን እና ምሬታቸውን ከፈጣሪ በታች ያዳነ ካለህም ከፍለህ ከሌለህም ታክመህ ለአራ

ዶክተር አብዬ ነው። የእናንተስ ሼር እያደረጋችሁ ላልሰሙ አሰሙ ሱ ፕሮፋይል ስር ስትገቡ ሊንኩ አለላችሁ። ሊክ እያደረጋችሁ ድምፅ ሆኑት። ዶክተርዬ ድላንተ እንወድሃለን ከጤና ጋር ሺህ ዓመት ኖረለን። ጋግ ሥራ የሠራችሁ በጠቅላላ መልካም ዕድል ለእናንተ።